ሜቴክ ወደ ኢትዮ ኢንጂነሪንግ ግሩፕ መልሰ ነው አላል። አብይ አህመድ ክንፈዳኘውን ሌባ ሌባ ሌባ ምናምን ተባለና እሱ ታሰረ። ሆይ ሆይ ስትል አምጥቶ የሚፈልገውን ሰው አስቀመጠበትና ያጭደው ጀመረ። ኤቭሪባዲ ቢጫዋ ሄሊኮፕተር ላይ ነው፣ ሁላችንም እዛን ያተኮር ነው። ክንፈዳኘው በቃ ካደረሰው ከሙስና አለው ምናምን፣ አለው ተያያዘ ምናምን የሚል ነው። ክብደት መለስ ስትል ማን ምን ተጫውቶበታል የሚለውን ስታይ አትሊስት ነው የምለው እንደው 30 በመቶ በልተው ከሆነ ሰባ በመቶ አለ ተቋሙ ላይ አለ። ቢያንስ እነዚኞቹ ነው ያቸው። እነዚኞቹ አሁን ሜቴክ አጠቃላይ የማምረት አቅሙ ለፓርላማ ባቀረበው ሪፖርት መሰረት 17 በመቶ ነው። የለም እኮ በቃ 17 በመቶ ምን አለ? 17 በመቶ ሰርቻለሁ ብለ ተቋም አለ ይባላል እንዴ? ይህ ብቻ መሰላችሁ? 17 በመቶ ብቻ ነው ኤፊሸንሲ የማምረት አቅሙ። ሜቴክ እኮ ብቻ አይደለም። ባለፉት ሦስት አመታት ሜቴክ ከውጪ አገኛለሁ ብሎ ሲሰራ የነበረው ሃርድ ከረንሲ ሦስት ነጥብ ሁለት በመቶ ብቻ ነው ማሳካት የቻለው። ሊትራሊ ተቋሙ ሙሉ በሙሉ ፈርሷል። ተበዝብዞ አልቋል። ስኳር ፋብሪካዎቹን ከሜጋ ፕሮጀክቶች መካከል ሰርቫይቭ ያደርጋለ? የለም። አንድም ሰርቫይቭ ያደረገ ስኳር ፋብሪካ የለም። ሸጠቸዋል በሙሉ ሙልጭ አድርገው ማሽነሪዎች እየተነቃቀሉ ተሽጠዋል። ሼህ አላሙዲ ጋምቤላ ላይ የእርሻ ልማት ምናምን ምናምን ብሎ የወሰደው መሬት አለ። የስታር ግሩፕ የሚባል ማን ነው? ሳውዲ ስታር ማሽነሪዎቹ ትራክተሮቹ እዚያ የነበረ ሪሶርስ በሙሉ እንዳለ ተጭኖ ኦሮሚያ ገባ። ፉት የት እንዳለ አይታወቅም። በቃ የሚሸጠውን ሽጠዋል፣ የሚከብሩበት ከብረውበታል። ጠያቂ የለም። ሰውየው እስር ቤት ነው ያለው። እያለም ሀብቱ መጠቀሚያ ሆነ፣ ታስሮም ሀብቱ መጠቀሚያ ሆነ፣ የነሱ መጋለቢያ ሆነ። ሀምሳ አራት ሜካናይዝድ ሜካናይዝድ 54 ሜካናይዝድ እርሻ የነበራቸው ባለሀብቶች ነበሩ። ጋምቤላ ውስጥ 65 በመቶ የጋምቤላን መሬት 65 በመቶ ጋምቤላ ውስጥ ያለውን መሬት ከጠቅላላ የጋምቤላ ስፋት የክልሉ ስፋት 65 በመቶ ሊለማ የሚችለውን 54 ሰዎች ወሰዱት። 51 የትፒኤልኤፍ ሰዎች ከ54 ሜካናይዝድ 51 አብይ አህመድ መጣና ጥርግርግ አረጋቸው። እነሱ በነበሩበት ጊዜ ወደ ስምንት ቢሊየን ከልማት ባንክ፣ አፍሪካ ልማት ባንክ ስምንት ቢሊየን ወስደው የማይመለስ በቃ የተበላሸ የሚባል አለ። የተበላሸ የማይመለሱ ነው ቀረ። እነዚኞቹ መጡ። እነዚያ ትተው ተባረው የወጡትን ትራክተር በለው ምን የለው ምን የለው ሙልጭ አድርገው ወስደው እራቁቱን አንተ ቀበሌና ወረዳ ላይ በኬላ ትጣላለ። የህልውና ትግል ውስጥ ሆነ። እንዴት ታሪክ እንዴ በእውነት እንዴት ታሪክ እንደሚሳለቅብን ማለት ነው። እነዚህ ሁላ አገሪቷ ያለችበት ማጥ ያለው ዘረፋ ያለው ሁኔታ ስታይ በማይነር ጉዳይ የህልውና አደጋ ውስጥ ነው። ተመልከት የአባት የአያት የቅድማ ያቶች ታሪክ በሙሉ እየጠፋ አማራ ከየተቋሙ ተነቅሎ እየተባረረ የሀገሪቷን ሀብት በሞኖፖሊ ዘርፈው ሀብት እየተቆናጠጡ ትጥቅ እየተቆናጠጡ፣ አንተ የሰበሰብከውን ትጥቅ ከወንድም ጋር ትታኮስበታል። አረኖ ታሪክ ምን አይነት ፍርድ እንደሚፈርድ። ሜቴክ ይህንን ይመስላል። ሌላው የኤርትራ ነው። የኤርትራ ጦር ይሄ ፋይር ፓወር የሚለው የሚባለው ተቋም ያነሳውን ነው ማነሳላችሁ። እዚህኛው ላይ እመጣበታለሁ።